ከማል ወደት እየሄደ ነው። እስከ መጨረሻው ድረስ ተከታተሉን። ጉርት ያላችሁ ያ ነው ጉድ ማየት የምትፈልጉ ማየት ጉድ ነው የሚያሳየ ምላት የምትፈልጉ ሰዎች ሄዳችሁ ተከታተሉት፣ በከማል ዛድ ሚዲያ ቤት ማለት ነው። ኢንሻላ ዛሬ ገኒ በአጭሩ ያለውን ነገር የማስረዳችሁ ይሆናል ማለት ነው። እንደምታስታውሱት ከማል ወንድማችን ከቤተሰቦቹ ጋር ከቻሉ ቤተሰቦች ጋር በመተባበር አንድ መድረሳ እንዳስጀመረ የምንታወሰው ነው። ይህ ከፊት ለፊት የምታዩት መድረሳ ማለት ነው። ይህ መድረሳ ደግሞ ኢንሻላ እስቲ ወንድሞች ተባብረን እንጨርሰው በሚል ማለት ነው የሁድሁድ ጀማዕ አባላቶች ማለት ነው፣ እኛን ጨምሮ አንጠቃላይ በመሆን ይህን መድረሳ ለማስጨረስ ማለት ነው። እኔ እና ወንድም ከማል በአስተባባሪነት በሁድሁድ ጀማዕ መሪነት ማለት ነው፣ ይህን መድረሳ ከፊት ለፊት የምታዩት ማለት ነው፣ በአላህ ፈቃድ በእናንተ ትብብር ማለት ነው። እንደምታዩት ግንባታው ተጀምሯል። ከዚህ ቀደም እንደምታስታውሱት ሙሉ ለሙሉ ጭቃ ነበር የነበረ። አሁን ግን ማለት ነው ወደ ልስን፣ ይሄ ወደ ማን ነው የሚባለው ገረፋ ማለት ነው። ይሄ አሸዋ ግፉ ማለት የሚባለው ነገር እየደረገ ይገኛል። እጅግ በጣም ጥሩና እጅግ ያማረ ስራ እየሰራ ይገኛል። ይህም የሆነው ማለት ነው በመላው ዓለም የምትገኙ የአኑን ቤተሰቦች ና የዛድ ሚዲያ ቤተሰቦች በመተባበር እየሰራ የሚገኝ ስራ ነው ማለት ነው። ይህንን ስራ እንደነገርኳቸው በመሪነት የሚመራው ሁልሁል ጀማ ነው። ሁልሁል ጀማ ደግሞ አጠቃላይ እኔ ወንድሜም ከማላለንበት እንዲሁም ሌላ ሶስት ወንድሞች፣ ሁለት ውስጣቶች ያሉበት ጀማ ነው። ይህ ጀማ በታማኝነት እንግዲህ እያንዳንዱን ነገር ለእናንተ ለማሳየት ምን እየሰራ ነው የሚሆን ነገር ማለት ነው። ወንድማችን ከማል ከአዲስ አበባ ማለት ነው ተነስቶ ወደ አጋሩ ሄዷል ማለት ነው። ያለውን ነገር ማሳየት ስላለበት ማለት ነው። ከተማ ውስጥ አለም ያለው ያለው ይሄ መድረሳ በጣም ገጠር ውስጥ ያለ መድረሳ ነው። ኢንሻ አላህ ወደፊት ሲያልቅ ደግሞ ያለውን ነገር ስትመለከቱት ምን ያህል የት እንዳለ ምን ያህል እንግዲህ ኪሎ ሜትር ከከተማ እንደሚለቅ ራሱ የምትሰሙ ይሆናል ማለት ነው። እንደምትመለከቱት መድረሳው ውጭ ላይ እየሰራ ይገኛል። ሁለት ግንበኛ ነው የገባው እዚህ መድረሳ ላይ ማለት ነው። ቀጣይ ሌላ ፕሮጀክቶች ሳሉ ቶሎ ቶሎ መጨረስ ላለብን ማለት ነው በአንድ ፕሮጀክት ላይ ላለመሞት ቶሎ ቶሎ እየሰራ እንገኛለን። ይህ ልስኑን የሚሰራው ሌላ ራሱ የሻለ ግንበኛ ነው። ይህ ደግሞ ውስጥ የምታየው ድንጋይ ንጣፍ የደረገለት ደግሞ የሊሾ ስራውን ደግሞ ሌላ ግንበኛ ነው የሚሰራው። እንደምታዩት መድረሳው እጅግ በጣም ትልቅ ነው። ይህ ሙሉ ለሙሉ ወጪ የሸፈነው ማለት ነው በዛድ ሚዲያ ቤተሰቦችና በአኑን ቤተሰቦች ማለት ነው፣ በዚሁ ቻናል ቤተሰቦች የተሰራ ያለ መድረሳ ነው። በዚህ መድረሳ ላይ ለምሳተፈ ሙሉ አላ ስብሃነ ተዓላ መልካም ስራችሁን ይቀበላችሁ፣ ይቀበለን። እጅግ በጣም ደስ የሚልና እንግዲህ ለወላጆች ምናምን ለልጆቻችን የምንነግረው ስራ እየሰራን የምንገኝ ይሆናል። አላህ ይቀበለን ኢንሻላህ። አሁንም ቢሆን ያው ሙሉ ለሙሉ ያው ስራ እየሰራ ለእናንተ እናሳያለን ብለን ነው፣ ገና በቂ ብር አላገኘንም። ኢንሻላህ ስለዚህ ሁላችንም በመረባረብ ማለት ነው። የቀለም የተለያዩ የፊኒሽንግ ወጪዎች አሉ። ገና ወንበር ምናምን ታዘዋል። በእርግጥ ግን ገና ቀብድ ምናምን የከፈለው እንጂ እጃችን ላይ ምንም አይነት ብር የለም። ግን ያው እንሻ አላህ ይመጣል በሚለው ይህን ነገር ስታዩ ማለት ነው ሞራላችሁ ይነሳሳል በሚለው እንግዲህ ይህን ነገር ያመጣንላችሁ ማለት ነው። እንደነገርኳችሁ ወደ ወንድሜ ከማል እዛ ሚዲያ ቤት ብትሄዱ ማለት ነው ይህንም ቪዲዮ ሙሉ ታያላችሁ። እሱ የሚያስተላልፈው መልእክት ኢንሻአላህ ትሰማላችሁ። እንዲሁም የመስጅዱ ኮሚቴ ማለት ነው የሚናገሩት ንግግር ትሰማላችሁ ማለት ነው ኢንሻአላህ። ሙሉ እንድታዩት እዛ ነው የምጋብዛችሁ። እኔ እዚህ ጋ እንደ ወፍ በረ ነው ነካነካ እያደረግኩላችሁ የሚገኘው ይህ መድረሳ ከፍተኛ ወጪ የወጣበት መድረሳ ነው። እዚህ ከፊል ደፊትያቸው የምታያቸው እንዳለ ደረሰኞች ማለት ነው ለዚሁ ለመድረሳው የወጡ ወጪዎች ናቸው። ገና ከጀምሩ እጅግ በጣም እጅግ እጅግ በጣም በርካታ ወጪ እየወጣበት ያለ መድረሳ ነው ማለት ነው። ኢንሻአላህ ተባብረን እንጨርሰዋለን ማለት ነው። ሁላችሁም አነዘበስ ሳትሉ ማን ነው ከዚህ ከፊት ለፊት በምታየት አካውንት ማለት ነው የአቅማችሁን አድርጉ። ማሻላ ትናንትና ዛሬም ደቡላችሁ ነበረው ያስገባችሁ ልጆች ነበራችሁ በቴሌግራም ነገ የላካችሁልኝ አላህ ይቀበላችሁ። እንሻላ ተሳተፉ። ምርጥ ነገር ሰርተን እንሻላ ለነገው ለአኺራ ቤታችን ስንቅ እንያዝ። በዚህ አጋጣሚ ወንድማችን ከማል ዛድ ሚዲያ በዚሁ መድረሳ ላይ ያስቆፈረው የጉድጓድ ውሃ ነበረ። ይህ የብትያት የጉድጓድ ውሃ ማለት ነው። እዚሁ የከማል ቤተሰቦች የሰሩት ነው ማለት ነው። እጅግ በጣም ደስ የሚል ነገር ነው እንግዲህ ሐቂቃ እንደዚህ ተባብረ መልካም ነገሮችን ስንሰራ በጣም ያስደስታል። አላህ ሱብሓነሁ ወተዓላ መልካም ስራችሁን ይቀበላችሁ። አሁንም ቢሆን ማለት ነው በዚህ መልካም ስራችሁ አትሳነፉ። በጣም በርታ በርታ በሉልን። ሌላኛው ደግሞ ይህ እንግዲህ አሸዋ እንደምትመለከቱት ቀላል እንዳይመስላችሁ ስታዩት፣ አንድ መኪና፣ አንድ ሲኑ ትራክ አሸዋ ነው። ነገር ግን ማለት ነው ወጪው ስትሰሙ ማለት ነው ትደነግጣላችሁ ትደነግጣላችሁ። ሐቂቃ መቶ ሀያ ሺህ ብር ነው አንድ መኪና ማለት ነው አንድ መኪና በዚህ ሁኔታ ውስጥ ማለት ነው። እናንተ ለልመና ብናስቸግራችሁ እንዳትገረሙ። እንግዲህ መቶ ሀያ ሺህ ብር ማለት በጣም ውድ ነው፣ በጣም ውድ ነው። ግን ያው ብዙ ሰው ከተረባረብን፣ በአንድነት ተቆምን ማለት ነው የማናሰከው የማንጨርሰው ነገር አይኖርም ማለት ነው። ይህንንም እንግዲህ አንድ ግማሹን እንግዲህ የቻለችው የከማል ቤተሰብ አንድ እህታችን ነች። ሌላኛው ደግሞ እዚሁ እናንተ በምትልኩት ብር ነው እንግዲህ፣ በመቶ ሃያ ሺህ ብር ይህ ነገር የወረደው ማለት ነው። እያንዳንዱ ዋጋ ብነግራችሁ ዋላ ትገረማላችሁ። ዛሬ ላይ ጠጠር ግማሹ መኪና ትንሿ መኪና ማለት ነው 14 ሺህ ብር ነው እየሸጠ የሚገኘው። በጣም አጂብ ነው ወላሂ። በጣም የግንበኛ ወጪ ናምስ። በቃ ኢንሻላህ፣ ወደፊት እያንዳንዱ ነገር እናንተ መናገስ ማሳየ ስላለብን የምናሳያቸው ይሆናል። ምክንያቱም ያው በታማኝ ላይ የተሰራ ነገር በአማኑ በአግባቡ ስንወጣ ማለት ነው ነገ በርካታ መስጂዶችን ነገ በርካታ በርካታ ኸይር ነገሮችን፣ በርካታ ጉድጓዶችን፣ የተለያዩ ስራዎችን እንሻላ የምንሰራ ይሆናል። እዚህ ጋር የምትመለከቱት ደግሞ ሲሚንቶ እንሻላ ነው። እንግዲህ ይሁላ ሲሚንቶ እንግዲህ ለዚሁ ለመድረሳው የሚውል ነው። እንደምትመለከቱት በጣም ብዙ ሲሚንቶ ነው ይሁላ የሚፈጀው ግን አሁን ያያችሁት መድረሳ ነው ማለት ነው። ይሁን ለራሱ ያወጣው ይሄ ሲሚንቶ ራሱ ካልሳትኩ ወደ ሰማንያ ምናምን ሺህ መሰለኝ፣ ካልሳትኩ ማለት ነው። ከሳትኩ እንጃ። ያው ብዙ ወጪዎች ስለነበሩ ሰሞኑን እንደዛ እያደረግን ነው። ያወጣ ናቸው ድንጋዮቹ ሳ ስጠኝ ሺህ ናም የፈጁ ናቸው። ሁለት መኪና ድንጋይ ማለት ነው። በጣም ከፍተኛ ወጪ እየወጣ ያለበት ፕሮጀክት ነው። በዚህ ፕሮጀክት ላይ ማለት ነው እንድታግዙን አሁንም አደራ እንላለን። ኢንሻአላህ ገና ብዙ ነገሮች ይቀሩታል ማለት ነው። ምክንያቱም ይህ መድረሳ ገና የቀለም አለ፣ ኮርኒስ አለ፣ ብቻ ብዙ ያልተጠናቀቁ ነገሮች አሉ። የበሮች ምናምን ሲታሰቡ ወጪው ብዙ ነው። ስለዚህ ኢንሻላህ አሳጠፉ። በዚህ አጋጣሚ አሁንም ደጋግሜ የምነግራችሁ ነገር እዚጋ ቦፍ በር ነው ማስቀኛችሁ እንደሚከማል ግን ያው ከዚህ ፊትም የሰራውን ስራ ከዚህ በፊት የምንነበር የሚሆን ነገር በደንብ ስለሚያሳያችሁ እሱ ጋር ሄዳችሁ ብትመለከቱት ሀይጋ በጣም ደስ ይለኛል። ኢንሻላህ ሁላችሁም አሁን ይህን ቪዲዮ እንደጨርሳችሁት ማለት ነው ወንድሜ ከማል ቤት ሄዳችሁ ተመለከቱት ሙሉ ቪዲዮ። በዛውም ዘና ትላላችሁ፣ ተፈጥሮ ያስጎበኛችኋል፣ ቡናቸውን ያሳያችኋል። ዘና እያለ ፊት ያላቸው ከማል ታውቃላችሁ፣ ቪዲዮ ሲሰራ ፈታ እያ ነው የሚሰራው እና ኢንሻላህ ያንን ቪዲዮ ጋበዝኳችሁ። እኔ ግን በዚሁ እሰናብታችሁ አለሁኝ፣ ስሰናብታችሁ ማለት ነው በዚህ አካውንት የአቅማቸው እንድታደረጉ እያስነየት ነው። ሁላችሁም እንሻ አላህ አስገቡበት። ቁጥሬ ደግሞ አላችሁ። ምናልባትም ግር ያላችሁ ነገር ካለ መጠየቅ ምፈልኑ ግ ካለ ጠይቁ። ከፊት ለፊት የምትት አካውንት ማለት ነው። በሶስት ሰዎች የተከፈተ አካውንት ነው። የወንድ እኔ ያለሁበት እዚህ አካውንት ላይ ሎኞ ደግሞ ውስታ ዘረሸር ና ውስታ ሸምሰዲን። እነዚህ ምርት ውስታቶቻችን ከኛ ጋር አሉ። አብረን በመሆን ነው ይሄን የጋራ ስራ የምንሰራው ማለት ነው ሀይቃ